እንጠቀማለን ማለት ነው። እሱን አንጥቼ እንጨምርበታለን። አያችሁት፣ እየቀለጠልን ነው እሳት ሳይጎዳው። በቃ በጣም መብጥ እና አሪፍ ይሆናል ማለት ነው። በዚህ በተጨማሪነት ደግሞ ሽበትንም የማጥቆር ኃይል ያለው ነው። በዛ ላይ ደግሞ ከስር ጀምሮ ፀጉራችን ጥቁር እና ቆንጆ ሆኖ እንዲያድግ የሚረዳ ነው ማለት ነው። እዚህ ጋ እንዳያችሁት አንድ ሁለት ማንኪያ የሚሆን የወይራ ዘይት ነው እኔ የተጠቀምኩት። እናንተ እንደነገርኳችሁ እናንተ ለጸጉራችሁ ተስማሚ የሆነ ኮኮናት ወይ እናንተ ለጸጉራችሁ የሚስማማ የትኛውን ቅባት መጠቀም ትችላላችሁ። ስለዚህ ውድ ቤተሰቦች ይህንን ያ ሰላም ሰላም ውድ የተከበራችሁ የቆንጅት ቻናል ተከታታይ ሰላማችሁ ባላችሁበት ዓለም ዳርቻ ብስት ይበልላችሁ እያልኩኝ ዛሬ ላይ ይዤላችሁ የቀረብኩት በጣም አሪፍ እና ወሳኝ የሆነ የጥቁራስሙድ ቅባት አሰራር ነው። ይዤላችሁ እየቀረብኩት በጣም ትወዱታላችሁ። እንግዲህ ጥቁራስሙድ በዋነኝነት የሚጠራ ለጸጉራችን ፈጣን እድገት ጸጉራችን ያማረ፣ ያብረቀረቀ እንዲሆንና እንዲሁም ጸጉራችን ጫፍጫፉ መንታ እንዳያደርግ የሚያደርግ በጣም እጅግ ወሳኝ የሆነ ነው። እንግዲህ በገበያ ላይ ሲሸጥ የጥቁር አስሙድ ቅባቶች እጅግ በጣም ውድ ናቸው፣ ግን እዚሁ በቤታችን ውስጥ ካለምንም ኬሚካል ጽድ ተባለ ጸጉራችን በጣም አሪፍ እንዲሆን በእጥፍ እንዲያድግ የሚረዳን የጥቁር አስሙድ የጭቃ ቅባት አሰራር አሳያችኋለሁ። ውድ የተከበራችሁ ቤተሰቦች እስከ መጨረሻ ተከታተልን፣ በጣም ትወዱታላችሁ። እንግዲህ እዚህ ጋር እንደምታዩት የምፈጫበትን ማሽን ያዘጋጀውት። እናንተ በመቆጫ መውቀት ትችላላችሁ ማለት ነው። በመቀጠል እንግዲህ ጥቁር አስሙዳችንን እንፈጫለን። ሁለት ማንኪያ ይበቃናል። ብዙም አይደለም። የምሰራው አነስ ያለ ነው የምሰራው ማለት ነው። እንግዲህ እሱ እንደዚህ ማሽኑ ውስጥ ከጨመርኩኝ በኋላ በመቀጠል ደግሞ እንግዲህ ቅርንፉድ እጅግ በጣም የተወደደ በብዙ አይነት ሰርተን የምንጠቀመው ለፀጉር እድገትም እጅግ ፈጣን እድገት የሚሰጠው ጫፍ ጫፉም እንደማይሰባበር የሚያደርግልን ቶሎ እንዲያድግም የሚረዳን በጣም አሪፍ ነው። እዚ ጋ እንደምታዩት አንድ ሀያ ፍሬ የሚሆን አዘጋጅ ነበረ እሱንም አንድ ላይ አድርገን እንፈጨዋለን ማለት ነው። እጅግ በጣም ነው የምትጠቀሙበት ውድ ቤተሰቦቼ ከምንም አይነት ወጪ እዚህ ቤታችን ውስጥ አንደኛ ነገር ኬሚካል ሳይኖረው በጣም አሳምረን እና መጣርገን መስራት እንችላለን። እጅግ ነው የምትጠቀሙበት። በዛ ላይ ደግሞ ጸጉራችሁም ጥቁር ሆኖ ያማረ ከረሩን ይዞ እንዲያድግ የሚረዳችሁ ነው። አሁን ይህንን ፈይተን እንገናኛለን ወጥቶች ከፈጨን በኋላ የምንሰራበት እቃ እናዘጋጃለን። እቃው ደረቅ መሆን አለበት። ከታጠበ በኋላ በሶፍት አድርጉት እንዳትረሱ፣ ውሃ እንዳይኖርበት። የሁላችሁ እንደዚህ አድርጌ ፈጭቸዋለሁ። እንዴ እሱ ወደዚህ እንጨምረዋለን። የሁላችሁ ወደምንጠቀመው እቃ እንገለብጠዋለን። ከገለበጥን በኋላ ይሄኛውን ባልዚን ነው እኔ የምጠቀመው። በጣም በጣም አሪፍ ባልዚን ነው። በመቀጠል ደግሞ የምጨምረውን አሳያችኋለሁ። ይሄንን እንጨምራለን። የሚበቃችሁ አሃል ነው የምትሰሩት። ይኸውላችሁ ይሄንን አሃል ተጠቅሚያለሁ ማለት ነው። በትልቁ ማንኪያ አንድ ማንኪያ ከግማሽ ይሆናል። የሁላችሁ ውዶች ትንሽ መልሼ ጨምሬበታለሁ። ሁለት ማንኪያ ይሆናል። ሁለት ማንኪያ ተጠቀሙ ከዛም በላይ መጠቀም ትችላላችሁ፣ ማብዛት ከፈለጋችሁ። በመቀጠል ምን ነው የምናደርገው? ድስታችንን እጥብ አድርገን ከጣድም በኋላ ፎጣ እናደርግበታለን። ከዛም ፎጣው ላይ ምንድ ነው የምናደርገው? እየፈላ ውሃ በስቲ ነው የምናበስለው። እየፈላ ውሃ እናደርጋለን ማለት ነው። እየፈላ ውሃው ላይ ያዘጋጀ ነውን እንደዚህ አድርገን እናደረግና ቀስ ብለን እያዋህድን በስቲም አድርገን ነው የምናበስለው ማለት ነው። ይሄንን እንዳለ እላዩ ላይ እስኪ ቀልጥ ድረስ ቀስ እያለን እንደዚህ እያደረገን እንሄዳለን። ያው ቶሎ ላይ ቀልጥልን ይችላል። አንድ አስራ አምስት ደቂቃ ሊፈጅ ይችላል። ግን በዚህ አይነት መሰረቱ ብሰሩ በጣም በጣም ትጠቀሙበት አላችሁ እንግዲህ እጅግ በጣም ታመሰግኑኝ ያላችሁ ጸጉራችሁ በጣም ፈጣን እድገት ይኖረዋል። የአማረ ጸጉር ይኖራችኋል። ታጥባችሁ ሳትታጠቡ በማንኛውም ጊዜ መጠቀም የምትችሉ ነው። ሽታው በጣም እጅግ ደስ ይላል። እንግዲህ እንደምትጠቀሙበት እኔ ምንም አይነት ጥርጣሬ የለኝም። በመቀጠል እንግዲህ እዚህ ጋር ምንድን ነው የምንጠቀመው? የምንጠቀመውን ቅባት ወይም ደግሞ የወይራ ዘይት እንጠቀማለን ማለት ነው። እሱን አንጥቼ እንጨምርበታለን። አያችሁት እየቀለጠልን ነው። እሳት ሳይጎዳው በቃ በጣም መቅጥና አሪፍ ይሆናል ማለት ነው። በዚህ በተጨማሪነት ደግሞ ሽበትንም የማጥቆር ኃይል ያለው ነው። በዛ ላይ ደግሞ ከስር ጀምሮ ጸጉራችን ጥቁር እና ቆንጆ ሆኖ እንዲያድግ የሚረዳ ነው ማለት ነው። እዚህ ጋር እንዳያችሁት አንድ ሁለት ማንኪያ የሚሆን የወይራ ዘይት ነው እኔ የተጠቀምኩት። እናንተ እንደነገርኳችሁ፣ እናንተ ለጸጉራችሁ ተስማሚ የሆነ ኮኮናት ወይ እናንተ ለጸጉራችሁ የሚስማማ የትኛውን ቅባት መጠቀም ትችላላችሁ። ስለዚህ ውድ ቤተሰቦች ይህንን የአንድ ለአስራ አምስት ደቂቃ እንደዚህ እያደረኩኝ አስቀምጬ የማሳያችሁ ይሆናል። በደንብ እንትን ማለት ስላለበት ማለት ነው። በደንብ እስቲ ማድረግ አለበት። ታዩታላችሁ። የትም እንዳትሄዱ፣ በጣም ተጠቅማችሁ እንደምታመሰግኑ ምንም ጥርጣሬ የለኝም። የሁላችሁ ውድ ቤተሰቦቼ እንደዚህ ከሆነ በኋላ አሁን ሳቱን አጥፍተን ቲኒሽ ውሃ ውስጥ እናስቀምጠውና እናጠላዋለን። እሺ አያችሁት ከረሩ ራሱ እንዴት እንደሚያምር አስራ አምስት ደቂቃ በላይ ሆኖታል። እናንተም ከዛ በላይ ማስቀመጥ ትችላላችሁ። በደንብ አድርጎ እስቲ ማርቋል ማለት ነው። እሳቱን አጥፍቻዋለሁ። አሁን ትንሽ ይቀዝቅዝ ይቀዝቅዝዙ ውሃ ውስጥ ሆኖ ትንሽ ብዙም እንዳይቀዘቅዝባችሁ ትንሽ ይቀዝቅዝና እናጠለዋለን። የሁላችሁ ውዶችዬ እንደዚህ ሆኖ ጠሏል ማለት ነው። በመቀጠል እናጠላዋለን። አውጥቼ ሶፍት ላይ ነበር ያስቀመጥኩት። በመቀጠል እናንተ በምትፈልጉት ጥቅጥቅ ባለ ማጥለያ ማጥለል ትችላላችሁ። እኔ እዚህ ጋር ጥቅጥቅ ያለ ጨርቅ ነው፣ በሱ ነው የማጠለው ማለት ነው። እንደዚህ ሆኖ እንዲጠልላችሁ ጥቁራስ ሙሉ መቀዝቀዝ አለበት ማለት ነው። ምርጥ ቅባት እንዲወጣላችሁ ቀስ ብላችሁ እንዲህ አድርጋችሁ ታጠሉታላችሁ። አሁን ላችሁ አንድ እጅ ስለሆንኩኝ ትንሽ አልተመቸኝም። እንደዚህ አድርጋችሁ አጠለላችሁት ማለት ነው። በመቀጠል የምትጠቀሙት እቃ ውስጥ ትገለብጣላችሁ። ምንም አይነት ነገር የለውም። በማንኛውም ጊዜ መቀባት ትችላላችሁ ማለት ነው። ለሕጻን ለአዋቂ የሚሆን ታጥባችሁ፣ ሳትታጠቡ የሚሆን በጣም አሪፍ ነው። ቀዝቅዞ አሳያችኋለሁ። ይህ ሁላችሁ ውዶች ይህ ቀዝቅዞ እንደዚህ ሆኗል ማለት ነው። ላሳያችሁ ነው። አሳድሬዋለውኝ እንግዲህ በጣም በጣም በጣም ነው የምትገረሙ። ታያችሁ አያችሁት እንዴት እንደደረቀ እንዴት አሪፍ እንደሆነ፣ ይውላችሁ አያችሁት። በጣም በጣም በጣም ነው የምታመሰግኑ። በጣም ነው የምትወዱት። በጣም በጣም በጣም ትወዱታላችሁ። እንግዲህ ፀጉራችሁ ክርድ ብሎ አልበጠን ላላችሁ በጣም ፍቱ ፍቱ የሆነ ነው ማለት ነው። ይሄንን ተቀብታችሁ ሶስት ቦታ አራት ቦታ ሰርታችሁ ስትፈቱት በጣም ያማረ ጸጉር ነው የምታገኙት። ጸጉሯችሁ መንታ እንዳያበቅል ይረዳችኋል። ጸጉሯችሁ እንዳይረግፍ ይረዳችኋል ማለት ነው። ስለዚህ ስለዚህ ውዶችዬ ይህንን ቅባት ተጠቀሙ። እጅግ በጣም እንደምታመሰግኑኝ እርግጠኛ ነኝ። በዛ ላይ ደግሞ ሽታው ምንም አይነት መጥፎ ሽታ የለውም። ስለዚህ በማንኛውም ጊዜ መጠቀም ትችላላችሁ። ለሕፃናቶች መጠቀም ትችላላችሁ እና በጣም አሪፍ ነው። እኔ በጣም ነው ወደድኩት። እናንተም በጣም እንደምትወዱት እርግጠኛ ነኝ። እኔ በጣም ሰላም ወዶ ደጋግሜ የምጠቀመው ነው። ለጫፍ ጫፉ ቆዳችሁን ሳይሆን ጫፍ ጫፉን ነው የምትቀቡት ማለት ነው። ውድ የተወደዳችሁ የቆንጂት ዩቱብ ቻናል ተከታታይ ሰላማችሁ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ፣ እያልኩኝ እንግዲህ በድጋሚ ደግሞ በአዲስ ቪዲዮ ጠቃሚ በሆነ ቪዲዮ እስክንገናኝ ድረስ እግዚአብሔር አምላክ ባላችሁበት ዓለም ዳርቻ ብዝት ይበልላችሁ። እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ያለንበትን ዓለም ዳርቻ ሁሉ ሰላም፣ ፍቅር፣ አንድነትን ይስጠን፣ ሀገራችንን ሰላም ያደርግልን። አመሰግናለሁ። ባይ ባይ